የባህልና ስፖርት ሚኒስትሯ ሸዊት ሻንካ የመክፈቻ ንግግር ሊያደርጉ ነው። ወደ እርሳቸው እናቀናለን። ኢንዳስትሪ ሚኒስትር ክቡር አቶ ጃንጥራር አባይ፣ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ፣ የተከበራችሁ ሚኒስትር ዴኤታዎች፣ የተከበራችሁ የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት፣ የተከበራችሁ ከአምራች ኢንዳስትሪ የመጣችሁ ባለሀብቶች የተከበራችሁ አትሌቶች እዚህ የተገኙት እንኳን ለሶስተኛ ጊዜ ኢትዮጵያ ታምርት በሚል መሪ ቃል የሚደረግ ታላቁ ሩጫ በሰላም አደረሳችሁ አደረሰን። ስፖርት ንቁ፣ ብቁና አሸናፊ አገርን የመፍጠር ሚና ከፍተኛ መሆኑን መንግስታችን በመገንዘብ ባለፉት ስድስት ዓመታት በስፖርት ልማት ዘርፍ ብዙ ስራዎች ስኬታማ ስራዎች ተሰርተዋል። በተለይ ስፖርትን ባህል ለማድረግ በየአካባቢ የማህበረሰብ አቀፍ ስፖርት የማስ ስፖርት የሚባለው ባህል እየሆነ መጥቷል። ወደፊትም ተጠናክሮ የሚቀጥል ይሆናል። ስፖርትን ስናነሳ በሀገራችን የስፖርት ልማት ፖሊሲ ላይም እንደተመላከተው ስፖርት ሕዝባዊ መሰረት እንዲኖረው ለማድረግ በተለይ የስፖርት ትጥቅና መሳሪያዎችን በአገር ውስጥ ማምረት በአገር ውስጥ የተመረቱ የስፖርት ትጥቅና መሳሪያዎችን በየዕለት ለምናደርገው ለስፖርታዊ እንቅስቃሴ መጠቀም ከፍተኛ ውጤት እያመጣ ይገኛል። ከዚህ በፊት የስፖርት ትጥቅና መሳሪያዎችን ከውጭ አገር የምናስገባ በመሆናችን ከፍተኛ የሆነ የውጭ ምንዛሬ ወጪ እንድናወጣ አድርጎናል። አሁን በአገር ውስጥ የትጥቅ አምራች የተሳተፉ ኢንዱስትሪዎች ለስፖርት የሚሆኑ ትጥቅና መሳሪያዎችን እያመረቱ በመሆናቸው ዜጎች በቀላሉ ንቁና፣ ብቁ ጤናማ ሆኖ አምራጭ ሆኖ ለመቀጠል በቀላሉ ዋጋ የስፖርት ትጥቅን በቀላሉ ለማግኘት በዚህ ዘርፍ የሚሰሩ ስራዎች በጣም ወሳኝና ጠቃሚ ስለሆኑ በተለይ መላ የስፖርት ቤተሰቦች በሀገራችን ያላችሁ የስፖርት ማህበራት፣ የስፖርት ክለቦች ስፖርትን የምትወዱ የስፖርት ቤተሰቦች በአገራችን የተመረተውን የስፖርት ትጥቅና መሳሪያን በመጠቀም አላግባብ ለስፖርት ትጥቅና መሳሪያ የምናወጣውን የውጭ ምንዛሬ በአገራችን በማስቀረት ምርቱን እንድትጠቀሙ የአገራችንም ኢንዱስትሪዎች ጥራት ያላቸውን ለአገሪቱ ስፖርት ምቹ የሚሆኑ ትጥቅና መሳሪያዎችን እንድታመርቱ አደራም ጭምር እያልኩ የስፖርት ቤተሰብ የስፖርት ትጥቅና መሳሪያ በአገር ውስጥ በብቃትና በጥራት እየተመረተ ስለሆነ እንድትጠቀሙ አደራም ጭምር እጠይቃለሁ። ይሄን መድረክ ያዘጋጀውን ይሄን ታላቁን ሩጫ ያዘጋጀውን የኢንዱስትሪ ሚኒስትሩን እና አመራሮቹን እጅግ በጣም አድርጌ አመሰግናለሁ። መልካም ቀን ይሁንልን። መልካም ድል